ምንድን ነው እየተሰራ ያለው? ያ ጀማ፣ ምንድን ነው እየተሰራ ያለው? ገቢዎች፣ ይህን ቪዲዮ ያደረሳችሁ እንደው ሼር፣ ላይክ፣ ሪፖስት እያደረጋችሁ ለገቢዎች እስኪ ለሚመለከተው አካል አድርሱልኝ። ገቢዎች፣ ምንድን ነው እየሰራችሁ ያላችሁት? ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ በጣም የሚገርመኝ ገቢዎች፣ ንግድ ፍቃድ ላወጣ ሄድኩኝና ምን አሉኝ? ምን ምን አዘዙኝ? ፎቶግራፍ ኦኬ። የባንክ አካውንት አሉኝ፣ እሺ። ከዛ የተከራየህበትን የሱቁን የኪራይ ውል አሉ። እና አሁን ቀጥሎ ያለው ነው ከባዱ። ምን እንዳሉ ታውቃላችሁ? ያ የምትከራየው ሱቅ ከዛ በፊት ተከራይቶት የነበረው ሰውዬ ክሪላንስ ሰጡ። ክሪላንስ የሚባለው የንግድ የመደምደሚያው የሚሰጥህም ማለት ነው። ያን ነገር ሰጥቶ ከፍሎ ሂዷል ወይ ይህም መስጠትን አለመስጠቱን ቀበሌ ሂድህ አረጋግጥ። ደህና ናችሁ። ግን እኔ ምንድን ነው ያልኩት ለምን ንግድ ፍቃድ አንሰጥም፣ መስጠት አቁማናል ብላችሁ በር ላይ አትለጥፉም ነው ያልኩት። እንዴት ነው እኔ ምናገባኝ? ያነ ሰው የተከራየው ሰው ክሪላንስ ሲኖረው ከዛ በፊት ይክፈል አይክፈል እኔ ስለሱ ህይወት ምናገባኝ? እኔ የራሴ ህይወት ለመምራት ከላይ ከታችላለሁኝ እሱ የዛኛውን ሱቅ ላይ የተከራየውን ሰው ከዛ በፊት የተከራየውን ሰው የእሱን ክሪላንስ አንጣልኝ። እንዲ እሺ ላምጣ ልበል፣ ያ ሰው የት ነው ያለው? በእውነት ይህን ቪዲዮ የምታዩ በጣም ሸር አድርጉልኝ፣ ላይክ እያደረጋችሁ ሸር አድርጉት፣ ለሁሉም ይጠቅማል። የዛን ሰውዬ አድሬስ ለምሳሌ አዲስ አበባ ተከራይቶ ነበር የሆነ ሱቅ፣ እኔ ተከራየው ሰውየው ለቋል። ያ ሰውየ ጨለንቆ ጭልንቆ ሄዷል። ጨለንቆ የሚባል ሀገር የለም። እኔ ጨለንቆ ሄጄ ላፈላልጎ ያንን፣ ወለጋ ሄጄ ወይንም ጎንደር ሄጄ ነው ላፈላልጎ ያንን ሰውዬ። እኔ ምን አገባኛ? ይሄ እኮ የአንድ የመንግስት ስራ አኮ ነው፣ የገቢዎች ስራ አኮ ነው። ከዛ በፊት ያ ሰውዬ ክፈል አይክፈል፣ የሁለተኛ መቶ ሱቁን የሚከራየው ሰው ከዛ ጋር ምን አገናኘው? እንዴት ነው ለዜጎች የተመቻቸ ነገር ማመቻቸት የሚያቀታችሁ? እኔ ከኢትዮጵያ ከመንግስት መስሪያ ቤት እንደ ገቢዎችና ግምሩክ የሚባል ጣቢያ የመንግስት መስሪያ ቤት መንግስትን ከማህበረሰብ የሚያጣላ አይቻላል። እኛ በተለያየ ነገር እንጥራለን እዚህ ጋር፣ እነሱ ግን ቁጭ ብለው ህዝብን ከመንግስት ጋር የሚያጣሉ የሚያቀያይሙ፣ የሚያፋልሱ እኔ አንዳንድ ጊዜ ዜግነታቸው የሚጣራልን ብለን ወደፊት ቆይ ቪዲዮ እንሰራለን ግምሩክና ገቢዎች የሚሰሩ ሰዎች ኢትዮጵያዊ መሆናቸውን ይጣሩልን። ኢትዮጵያዊ መሆናቸውን፣ ግብጻዊ አለመሆናቸው ይጣሩልን። በእውነት እዛ ላይ የተቀመጡት የአባታቸው ወይም እርስት ነው የሚመስላቸው እንጂ በማህበረሰብ ግብር በሚከፍለው አንድ የኢትዮጵያዊ ዜጋ ሆኖ በዜግነቱ ያገኘው ጥቅማጥቅም አይመስለውም። በቃ መስተንግዷቸው እጅግ የሚያስጠላ ነው ያለው። እና ኢትዮጵያዊ መሆናቸውን በዚህ አጋጣሚ መንግስት እንዲታጣራልን ጥሪ እናስተላልፋለን። ሲቀጥል እኔ ለዛኛው ሱቅ የታዘዝኩት ሱቅ የታዘዝኩትን የሱን ክሪላንስ እኔ ማንጣት አልችልም። ይሄ የእኔ ስራ አይደለም። እኔ ስራዬ ስለ ራሴ ብቻ እንጂ ያ ሰውዬ መክፈልና ላግመክፈሉን ምን አገባኝ? እንዴት ነው ይህ የምጠየቀው? ምን አይነት አሰራር ነው? እውነት ከላይ እየመጣ ነው ወይስ እዚሁ አቃቂ ቃሊቲም ሆነ አዲስ ከተማም ሆነ ሌላም ሆነ እዛ የተፈጠረ ነው? የት ነው? እንዴት ነው ይሄ ነገር? እስኪ ማብራሪያ የምታውቁ ሰዎች ማብራሪያ ፈልጋለሁ። ሸር አድርጉልኝ። በጣም በደንብ የተከራይኸውን የኪራይ ውል ግልጽ ለማድረግ የተከራይኸውን የሱቅ ኪራይ ውል አለ፣ ያንን አቀረብኩኝ። ከዛ ምን ይለኛል? ከዛ በፊት ተከራይቶ የነበረው ሰውየ ሱቁን እሱ የሰጠውን ክሪላንስ መኖሩን ከቀበሌ ሂደህ አጣራ። አሁን ይሄ ምን ማለት ነው? አማርኛ ነው ግን አልገባኝም። እኔ ለመጀመሪያ ጊዜ አማርኛ ተወርቶ አማርኛ አልተወ አማርኛ ቋንቋ ያልገባኝ ቢኖር ዛሬ ነው። ስለዚህ ሸራ አድርጉልኝ፣ አድርሱ። ስለሚመለከተው መልስ እፈልጋለሁ። እስኪ የምታውቁ ሰዎች አስረዱኝ።